ራህማቱ ላ ወበረካቱ ይቻላል የቤተሰቦች እንደናችሁ ሰላም ናቸው? እኔ ደህና ነኝ፣ አልሐምድሊላሂ እንዲሁም በላይክ በሻር በሰብስክራይብ እስኪ ገባገባ በሉ። ዛሬ የመጣሁበትን አጀንዳውና አጀንዳውንም አላውቀውም። እንትና ናት ሄለን ሄለን ቢኒን እንግዲህ ተጣልተው ኩርፍ ኩርፍ እየሬ ነበር እያደረጋን ነበር

እና ቢኒዬ ምንድን ነው ያለው? አቅጣጫው ወለጋ ብቻ ነው? ወለ ለቀረበት ነው? ወለ ለምንድን ነው? ቢኒ ቢኒ ያንተ ደግሞ ገና ጅስ እያልታወቀም የት ሀገር ነው የምትመረመር አለ ማለት ነው። ያው ሞዴል ስለሆንክ እንግዲህ፣ ያገኘው ስለምትለስ አላወቅንም የት ሀገር ሞዴል እንደሆንክ ማለት ነው። አይ ልጅ ቢኒ ያው ገብቶሃል ገብቶሃል አይደለም። እሷ የት እንዲሆነች አንተ የት እንዲሆን ዛሬ የምናውቀው ነበረ። ቡታጀራ ረ እንግዲህ ዋይ አባት ዝር ማለት ይሄ አማራ የወሰና የትና አይደለም የሄድኩበት። በህግ አምላክ በዛ እንዳትሄዱ። ለማንኛውም ቢኒ የት ሀገር ነው? አንቺ ሴት ነሽ። ትክክለኛውን ተናገሩ። እንታሃል ከነፋረገች እኮ ሄልዬ ማለት ነው። እንደ እጇ እንትን ሸበላዬ አትንካይን እያለች ኮስተር አለች። ብር እኮ ምነው ሄሊ እን እንኳን ወዘላቸው አገርሽ ስለሆንኩ ምንም ችግር የለም። ወዘላ ቢሉም ወዘላ ነው የምለው። አብሬ ማለት ነው አባብላለሁ እንጂ አለለ ምንም ችግር የለም። እና ሄልዬ እንዴት ነው? ያው እንግዲህ በዚህ አይነት እርቁን ፈጽማለች እህቱ። ማን ነበር ስም አላቅም። ብቻ ስማ ተጠፋኛለች። ያው እርቁን በዚህ አይነት እንግዲህ ዋክ ወከከከከከ አድርገው እንግዲህ ያው እንግዲህ እንታረቅ ቦክሱ ይቅርብን አለች። አዎ ራስሽን አስተዋውቂ እስኪ ነገ ጠዋት ኢትዮጵ ትከፍቼለሽ እንደዚያ እንደዚ ብለሽ ከዛ ኢትዮብ ከፈኩ ትናለሽ። ኢትዮብ ከፈቱና ሰጡኝ ሰርፕራይዝ አደረጉኝ ትናለሽ። አሁን ምንም ችግር የለሽ። ሰርፕራይዝ ነኝ እናንተ። ሄደሽ አንዱ ጋር ጠብቀት የተዘይ የተዘይና ሰርፕራይዝ አደረጉኝ ትሎናላችሁ። ሰፕራይዙ የት ላይ እንደሆነ አናቱ ጠፍቶናል። እንግዲህ አናቱን እስከምናውቀው ድረስ የተትራይቡን ምንም ችግር የለም ማለት ነው የተትራይቡን። እንግዲህ ይህን ይመስላል የኔ እህትዬ። ያው ላይክ፣ ሸር፣ ሰብስክራይብ በማድረግ እንግዲህ ገባ ገባ በሉና መካነ ሰላምን አንድ ሺ ተሁለት ሺ አድርጓትና እንግዲህ ተወዳችሁ እንግዲህ አት አንድ ሺ ወደ ሁለት ሺ በሉኝ። መቶ ሺህ እስቲ ይከታተኝ እላለሁ። ፊቶቼ ላይክ ሼር ሰብስክራይብ እያደረጋችሁ እንግዲህ ሃያ ምን መናምን የቀራችሁ እኮ እና ምንድን ነው እስቲ ላይክ ላይክ አድርጉት እስቲ አንድ መቶ ሰብስክራይብ ሙሉ የረበናታችሁ አዋርድ ልቀበል። ተው ተው ተው፣ እኔ እኔ የተከፋሁኝ እኮ የወይላችሁ። እና ያው ለማንኛውም እንግዲህ ሄሊዬ እንኳን በሰላም የተታረቅሽ ብለናል እንግዲህ መታረቀሽ ደስ ብሎናል። ያው ጉብዝ ጉብዝ ጉብዝ እና ጨጭባለን ምንም ችግር የለም ማለት ነው። ይህን ይመስላል ላይክ ሸር ሰብስክራይብ በማድረግ እንግዲህ ያው ገባ ገባ እያላችሁ ሞቅ ደማቅ ሸብራቅ አድርጉ። ይብያለሁኝ ታብ ታብ ታብ ዛሬ በዚህ አይነት ነው ብቅ ብቅ ያልኩላችሁ። እንግዲህ ታብ ላይክ ሼር ሰብስክራይብ ነው፣ እንዳትረሱት እንዳትረሱት ብዬ ነው። ላይክ ላይክ ላይክ መቶ ሺህ ሰብስክራይብ ፈልጋለሁ እኔ፣ ያገር ያለህ ብያለሁ እኔ። ተመቶ ሺህ ሰብስክራይብ ወይ ንከች ወይ ፍንክች ብያለሁ እኔ። ነገርኳችሁ። ምን እንዲያው እዚህ መቶ ሺህ ለማስገባት እናንተ ምን ኩርት ኩርት ርት አደረጋችሁ። እስቲ መቶ ሺህ አስገቡኝ እናየው። እንግዲህ ምንም ችግር የለም ብለን ታንዬ ብሏል። እንግዲህ ላሊበላው ብያችኋለሁ። ያው ወይ ለማንኛውም ጥሩ ነው። ላይክ ሼር፣ ሰብስክራይብ አድርጉት። ለንግግሩ ይቅርታ፣ አፍ በሉኝ ላለ ብዬ እኔ አፍ ብያችኋለሁ። ወገኖችዬ ታብ ላይክ፣ ሸር ሰብስክራይብ በማድረግ እስቲ ገባ ገባ በሉ። ዛሬ የመጣሁበት አጀንዳ አንድና አንድ እንግዲህ ያው ሄሉ ተቢኒ ጋር ተታርቃለች በማለት ነው። ይቅር መባባሉ ያው በማንኛችንም ቦታ ላይ ይፈቀዳል እና ያው ይቅር ተባብለዋል። ጎበዝ ሄልዬ ቢኒዬም ደግሞ እንደዚ ያለው ወይ አራተኛው ዶር ድረስ ተዝህ እኔ ታዲያው በበላይ አንድ ዶር አለው ማለት ነው። ሩፍ እንደው እንዲህ አለቅልቅህ አለቅልቅህ ቆንጆ ነው መታረቅህም ማለት ነው። አይ ደስ ይላል ደስ ይላል። ቆንጆ ነው ቆንጆ ነው። ህዝብ ጎበዝና ታጣላለች፣ ታስታርቃለች ማለት ነው። ያው አጣልታችሁ ነበር ያው ታረቃችሁ ማለት ነው። እንግዲህ ሰበባላስባብ ነው፣ ምንም ችግር የለም። ቢኒ ያው እንኳን የተታረቃችሁልን እኛ እንላለን። ለማንኛውም ላይክ ሼር፣ ሰብስክራይብ በማድረግ ገባ ገባ በሉና መቶ እና መቶ ሺ ክተቱን እንላለን። ወገኖቼ ይሄ ነው ስላል ዛሬ የመጣልበት አንድና አንድ አጀንዳችን ላይክ ላይክ ላይክ ላይክ ላይክ ላይክ ላኢላሀ ኢላላህ ሙሐመድ ረሱላላህ ላይክ ሼር፣ ሰብስክራይብ ያደረጋችሁ ግቡ ግቡ ግቡ ዘባባይ ስንትዬ ብሏል ያው ገባ እያላችሁ እስኪ ይህን ይመስላል። እንግዲህ ወገኖች ዜ ዛሬ መጣሁበት አንድ በዛ ላይ ደግሞ እዶ አርጉሌለንም እላለሁኝ። ው ልም ድርግም ቀን እንግዲህ ልም ድርግም ያልኩበት ሰዓቴም ተነስቷል። አሟላ ሰዓቴ ና ነበረ ሰዓቴን ያነሳው ነው እንግዲህ እኔ ሰዓቴ አልሞላ በደልኳችሁ። ቶሎ ላይክ ላይላይክ እያደረጋችሁ በዚህ መቶ ሺህ ሰብስክራይብ ማግኘት አለብኝ። መቶ ሺህ መግባት አለብኝ። አዋርድ እንድቀበል ሙኒታይስ ልሆን አዋርድ እንድቀበል ማለት ነው። ሙኒታይስ ልሆን አዋርድ እንድቀበል ነው የምፈለገው። ከዛ አዋርዱ ይዤ ብሩን እበላለሁ። አዋርድ ነው መጀመሪያ የፈለኩት መካመል ሰላም የሚለውን የመስታወቱን ማለት ነው። ቶሎ ብላችሁ እዛ ድረስ አድርሱ። የምንሆን መስታወቱን እንዲቀበል መጀመሪያ እና ከዛ ብሩ ወዲህ ብሩ እሄዳለሁ ማለት ነው። ሰምታችኋል። እንግዲህ ሰምታችሁ እንዳልሰማ አታርጉት። እህቶቼ ወንድሞቼ፣ እኔ እወዳችኋለሁ ለአላህ ብዬ እንግዲህ ያው መካከል የሸቅየ ነገር ያው ካውያ ጋር ስለሆንኩኝ እኔ ስለማላ ያው ቁጭ አርጌው ስለሆነ እንቆብላችሁ ነው። ያው ያለቀ ጊዜ እንዲያትቆጡኝ። ሄልዬም፣ እንግዲህ ለፈጣሪ ብለሽ ሹቅር በይኝ። አንተም ቢን ያ ለቅር በለን። እንግዲህ ይህን ይመስላል ዛሬ የመጣንበት። እንዲሁም የቻናሌ ቤተሰቦች አላላው አበለአንድ አላዬ አላ እህቶቼ እንዲሁም ክርስቲያን ወገኖቼ እየቀርባሉ ብያለሁኝ። እንግዲህ ይህን ይመስላል። ላይክ ሸር፣ ሰብስክራይብ በማድረግ እየቀርባችሁ አንድ መቶ ሺህ መግባት ነው የምፈለገው። አሁን ሀያ ምናምን ሰብስክራይብ ነው የቀረው። ሀያ ስድስት መሰለኝ በመሰለኝ ነው ግን፣ ሀያ ስድስት ነው የቀረው ለምሳሌ አሁን ለሀያ ስድስት ሰብስክራይብ እንደ በአንድ ቀን የምትሞሉት ምን አቸገራችሁ? ሲስስስስ ካምፓኒ ሸር ላይክ ሸር እያደረግ መቶ አዋርድ እንድቀበል አይዋንት ያለ

ወዲያ ማዶ ሆኖ ክፉ ሰው ይጠራል፣ ወዲህ ማዶ ሆኖ ክፉ ሰው ይላል። የማን ይሆነ ዲያው የማን ነው መከራው? ይባላል ስተናቀራሩት ስም ማለት ነው። ምን ችግር አለ? እኔ ያቀራሩን ብናግራችሁ ጥሩ ነው። አሁን ሄሎ እንግዲህ ስለተጠረቃችሁ እናመሰግናለን። መሰገን እስከዚህ ድረስ አድርሰናል። በቃ ላይክ ላይክ ላይክ። እነዚያ ወዘላ ልጆች እንደታዋቸው ማለት ነው በፕሮፋይል ላይ የተነሱት ወዘላ ብሏል። እንዲህ ወዘላ በወዘላነታቸው እንድታውቋቸው ማለት ነው። እሺ ሰምታችኋል። እንግዲህ ሰምተን አልሰማንም ክርክር አናውቅም፣ እና ይህን ይመስላል። ላይክ ሸር፣ ሰብስክራይብ በማድረግ እስቲ ገባ ገባ በሉ ወገኖቼ

ይሄው ተከልክለን እንዳንገባ ዑምራ እናደርጋለን ብለን ልባችን ጉጉት ጉጉጉት እንዲያለ ሮመዳን ላይ ይሄር መስታሁን ድረስ አላለም እላችኋለሁ ይሄ ላይክ እያደረጋችሁት እንግዲህ እስቲቺ መካነ ሰላምን እባካችሁ መቶ ሺህ ሰብስክራይብ አስገቧት መቶ መቶ መቶ መቶ መቶ በማለት መቶ ሺህ በመቶ ሺህ አቃሏት ማለት ነው በመቶ ሺህ በሉ ያ ያ ሀየ ሀየ ሀየ አሾ አሾ አሾ ብላችሁ መቶ ሺ እንዲከፈቱ ማለት ነው። እነኝ ይመስላል ዛሬ የመጣሁበት አጀንዳ በእኔ ላይ ወገኖች፣ አብሽሩ እንዲያው አለሁ አለሁ አለሁ አለሁ ማለት ነው። ምንም ችግር የለም አለሁ ለማለት በአንደኛ ደረጃ ነው።